ለምን ሕዝብሽን አታገለግም? ለምን ሕዝብሽን እንደምታወሪው ከሆነ እዚህ ሀገር መጥተሽ ለምን ለሕዝብሽ የሚያስፈልገውን ነገር አታደርጊም? አየሽ በሚዲያ ላይ ቁጭ ብለሽ ህዝብን ነው የምታስጨርሹው። ሰውና ሰው እንዲስማማ አትፈልጊ። ጥላቻን ነው የምትሰብኪ። ያንን ደግሞ የአንቺ ቢጤ ደንቆሮቹ ሊከተሉሽ ይችላሉ። እውነተኛ ኢትዮጵያዊነት ስሜት ያለው ደግሞ የአንቺን ንግግር አይደግፉም። ይህንን ነው የምናገረው። ባይዘወይ የፈለጋችሁትን ልትሉ ትችላላችሁ፣ ልታወሩ፣ ልትንቦጫረቁ ትችላላችሁ። አጠገቤ መጥተው ሲጠይቁ እንጂ የምመልሰው ከእናንተ የበለጠ መልስ ስላለኝ ማለት ነው። በተቀራ ዛጋ እሷ እንደዚህ ስጠላለች እሱ ልክሽ ነው። የዶሮ ፊንጢጣ የምታክል ጭንቅላት ስለሆነ ያለሽ በእሱ ደረጃ ነው ልታስብኝ የምትሽ፣ አለቀ። በተቀረ ግን እንደምትዩ ብሔርሽን እና ዘርሽን የምትወጅ ከሆነ አሜሪካ ተቀምጠሽ በአሜሪካ ገንዘብ እየኖርሽ ሳይሆን ኢትዮጵያ መጥተሽ ህዝብሽን እያገለገልሽ የዛኔ ክሰሽ ሙቀሽ አምንሻለሁ፣ ህዝቧን ትወልዳለች እልሻለሁ። ጥቅምሽን እያሳደሽ የራስሽን ምቾት እየኖርሽ ሰው በሰላም ሲኖር አትፈልጊም። ምክንያቱም ሰይጣናዊ ስሜት ስላለሽ ሰይጣን ስለውሽ፣ ያ ደግሞ እኔን አይረታኝም። እኔ የማምነው እኔ የማመልከው ሁሌም ያሸንፋል እንጂ አያፍርም። በፈለግሹ ብትመጪ በፈለግሹ ብትቆፍሪ እኔ ሊያ ላይ አትደርሽ፣ አትደርሽ መመኝ። የፈለግሹን መንገድ ሂጂ፣ የፈለግሹን ቀባጥሪ፣ የፈለግሽውን አውሪ። እኔ ላይ አትደርሽ፣ ብትደርሽም አትሽም። አንቺም መሰሎቻችሁ ዋን ሀንድረድ ፐርሰንት ነው መነግራችሁ። ይሄ ህይወት ያናድዳችኋል፣ አው ያናድዳቸዋል። ዋንትያን አለመደገፍ ብሔርን መጥላት ከመሰለሽ፣ አሁንም አልደግፋትም ስለማይገባት። ምን ታመጫለሽ? ምን ታመጫለሽ? ልጮ ያለሽ ጠልናት፣ እንትንም ብሔር ትጠላለች፣ ስለዛ ነው? አይደለም ስለማይገባት፣ አይገባትም። መስፈርት ውስጥ አልገባችም፣ አልገባችም፣ በቃ አለቀ። ስራ እየሰራች ነው። ልጅቷን እያበላሻችኋት ያላችሁት ደግሞ እናንተ ናችሁ። ለራሳችሁ ስትራቴጂ እየተጠቀማችሁባት እንደሆነ ይገባኛል። እኔ ስላልኳት ሳይሆን የምታረጉት ነገር ምን? ሌሎቹስ ሌሎቹ አልታዩችሁ? ሌሎቹ የኦሮሞ ልጆች እነ መስኪ አልታያችሁ? አልታችሁ? መስኪ አልሰራችም? ሌሎቹ ሌሎቹ የኦሮሞ ልጆች አልሰሩ? ለምን እነሱን አልጠራችሁ? ለምን ዋንትያን መጠቀም ፈለጋችሁ? አይ ነው እንቅላትሽን አውቋለሁ መርዝ ነሽ። እባክሽ ግን ያሰባሽ ስትናገርኝ እንደምመልሱ ታውቅ ታውቂዋለሽ። ስለአውራሽ እዛ ጋር እንደዚህ ስለሆነች እሷ ምናምን እንትን ፕሮፋይል አድርገህ ይኸውልሽ፣ አስተሳሰብሽ ያንቺ አስተሳሰብ ይሄ ነው። በቃ ጥቅምሽን ብቻ ነው የምታሳልጁ። እውነተኛ ስሜት የላችሁ የምንላችሁ በምክንያት ነው። ህዝብን ማስጨረስ ነው የምትፈልጉት። ህዝብን ማጣላት ነው የምትፈልጉት። ከሀገር ማዶ የተቀመጣችሁ ሰዎች፣ ሚዲያ ላይ ያላችሁ ሰዎች፣ ኢትዮጵያ በሰላም ወተን ስንገባ ደስ አይላችሁ። በሚዲያ መርዝ ነው የምትረጩት። አዎ መርዝ ነው የምትረጩት። ቢያንስ ከዞን አትማሪም አንቺ በጣም ዘር አትናገሪም አይደል?